እዚያ ያለውን የስራ ውጥረት ስለማቁ ነው ውሸት የመሰለኝ። እሩም ሲዙ ተቀርጾ ተልኮልኛል። እስኪ ያሳይ። በመጨረሻም ቲና የካሌብን አባት ገላ ሀብትና ንብረቱን ለመውሰድ እንግዲህ በተደጋጋሚ እየዛተ ትገኛለች። ትሁት ድራማን እንዴት አያችሁት? ቲናና ዳኒ ሲዋረዱ ማየት ጓጓሁኝ። እንግዲህ የካሌብ ካራክተር እጅግ በጣም ደስ የሚል ና አስተማሪ ነው ምክንያቱም እንግዲህ ካሌብ አባቱም ሆነ ሰራተኛይቱ በተደጋጋሚ ሚስቱ እንደምትማግጥበት እና እሱን እንደማትወደው ቢነግሩትም እሱ ግን አይ ባይኔ ካላየው አላምንም በማለት ፊልድ ልሄድ ነው ብሎ እንግዲህ ልብሱን ራሱን ሁሉ ነገሩን ቀይሮ እያንዳንዱን ነገር ባይኑ ሲያይ እውነትም እንግዲህ አባቱና ሰራተኛይቱ የነገሩት ነገር ትክክል እንደሆነ አምኗል ትሁት ድራማን እንዴት አያችሁት? ለቤቴ አዲስ የሆናችሁ ሰብስክራይብ፣ ነባሮች ደሞ ላይክ አድርጉ። እንግዲህ ትሁት ድራማን የማታውቁ ርዕሱ ትሁት ድራማ ብላችሁ ሰርች ስታደርጉ ይወጣላችኋል ማለት ነው። እጅግ በጣም ደስ የሚልና አስተማሪ ነው። እንግዲህ ቲና አላማዋ የካሌብን አባት ገላ ቤቱንም ንብረቱንም ድርጅቱንም በስሟ አድርጋ እሷ ከዳኒ ጋር ተጋብታ ለመኖር ነበር አላማዋ። ነገር ግን ደግሞ እንግዲህ ዳኒም እዛ ቤት እየገባው ከቲና የሆነ ነገር እስከሚያገኝ ነው እንጂ ከቲና ጋር አብሮ የመቀጠል አላማ የለውም። ታዲያ በዛሬው ቪዲዮ እንግዲህ ዳኒ የካሌብን አባት አራት ሚሊዮን ብር እንዲያበድራቸው ሲጠይቁትም በፍጹም ቲና እንድታወቅና ካሌብም እንዲያው። ማወቅ አልፈልግም ብሏል። እንግዲህ ዳኒ ይህንን ብር ይዞ እሱ በራሱ ስራውን ካቋቋመ በኋላ ከቲና ጋ ምንም አይነት የሚቀጥለው ነገር እንደሌለ አሳይቷል። ለማንኛውም ውድ ቤተሰቦች ትሁት ድራማን እንዴት አያችሁት? እንግዲህ የትሁት ትግስት በጣም ይገርማል። ቲና ትሰርባታለች፣ ብዙ ነገር ታደርጋታለች፣ ነገር ግን ሁሉንም ነገር ቻል አድርጋ፣ እውነት ለመናገር በጣም የወደድኩት ድራማ ነው። ድምጻቸው ለራሱ ደስ ይላል፣ የሚረብሽ ነገር የለውም። ካሌብም፣ አባትየውም፣ እንዲሁም ቲና እና ዳኒም ያው የተሰጣቸውን ገጸ ባህሪ ነው እየሰሩ ያሉት። እና አንዳንድ ጊዜ ከሟታ ፈጥሮ ሰው ጋር መኖር ብዙ ዋጋ እንደሚያስከፍል አይተንበታል ማለት ነው። ቲና እንግዲህ ከዳኒ ቲና ከካሌብ ጋር ስትተኛ የምታስበው ዳኒ ነው ማለት ነው። እና ካሌብ ከአሁን በኋላ ቲናን ምን ያደርጋታል፣ በምን መልኩ ይለያታል የሚለው አሳሳቢ ነው። በመጨረሻም እንግዲህ ካሌብ በጣም ከመረጋጋቱ የተነሳ ቢላዋ ይዞ ገብቷል ማለት ነው። ምን ያረጋቸው ይሆን የሚለው በጣም አጓጊ ነው። ግን ካሌብ መረጋጋት አለበት፣ መጨረሻ ድረስ ማየት አለበት እንጂ በዚህ ልክ ሊናደድና እነሱ ላይ የሆነ ነገር ማድረግ የለበትም። ለማንኛውም ትሁት ድራማ ምርጫ